ቲክቶክ ትከፍታለህ፣ የሚያስቅ ነገር ታለ። ዩቲዩብ ትከፍታለህ፣ የሚያስቅ ህይወትህን የማይቀይር ነገር ታለ። ትቀልድብህ አለች ህይወት። አይው ለምን መሰለህ? አሉታዊ አመለካከት ያለው ቤተሰብ ልጅና አወንታዊ አመለካከት ይሄ ፖዚቲቭ የሚያስብ ቤተሰብ እና ኔጌቲቭ የሚያስብ አንድ በጣም የሚገርም ልዩነት አላቸው ልጃቸው ውስጥ የሚፈጥሩት ማለት ነው። የአእምሮ የተገነባበት መንገድ ነው። ለምሳሌ የሀብታም ልጅ ለአባቱ እኔ ትንሽዬ መኪና መጮቻ ብትገዛልኝ ብሎ ይጠይቋል። የሀብታም ልጅ አባት ምን ችግር አለ፣ ይሄች ይገዛልሃል ይለዋል፣ ወይ እጁ ላይ ብር ከሌለ ለደሞዝ ይገዛልሃል ይለዋል፣ ወይ ደግሞ ጎበዝ ተማሪ ከሆንኩ ይገዛልሃል ይለዋል። ሌላም ነገር ይጠይቃል፣ ጫማ ይጠይቃል። አባት ግን ወይ ይገዛልሃል ይለዋል፣ ወይ ወሩ መጨረሻ ይላል፣ ወይ ጎበዝ ተማሪ ስትሆን ይለዋል። ይሄ ልጅ ምን ያስባል መሰለህ? ገንዘብ በጣም ቀላል ነገር ነው፣ በቀላሉ የሚገኝ ነገር ነው። የጠየኩትን አገኛለሁ ይላል። ነገ ሲያድግ ይሞክራል፣ ገንዘብ ያውጣል፣ ቢዝነስ ይሞክራል ምናምን ካተረፈው ያተርፋል፣ ካላተረፈው ይከስራል። የሆነ ሰዓት ግን አልፎለታል ተሳክቶ ለምን ሞክሯል። አይፈራም ገንዘብን ገንዘብም ቀላል ነው ወደ እጅ የሚገባው ይላል። ያ ማይንድ ሴት አንተ እሱን ታይና ሲለወጥ ድሮ ሃብታም ልጅ በቃ እኮ አንዴ ይለፍልህ እንጂ ዘር ማንዘር ያልፈልጥልህ አደለም። አደለም ልጁ ፕሮግራም የተደረገ ነገር አለ፣ ያ ጭንቅላት ውስጥ ይዳ ሀውስ ልጅ አባዬ የመኪና መጮች አግዛል ሲል፣ አባ አንተ ትቀልዳል። እንደዚህ ከመሬት ለቃቅም የማመጣው መሰለ፣ ብሩ እንደ ቅጠል እንደሚሸመጠጥ መሰለ። አንተን እህቶችን ለማብላት ምለፋው ልፋት የጎረቤት ልጅ እያየ ትመኛል ይባላል። አባት እኮ መከልከል ቢፈልግ በሌላ መንገድ መከልከል ይችላል። አቅም ባይኖርም ጎበዙን እንጂ አንተ ወሩ መጨረሻ ላይ ይገዛል ሊል እኮ ይችላል። ግን ምን ይለዋል? ገንዘብ ከባድ እንደሆነ ይነግሯል። አረማዩና ልጅ ምን ያስባል? ገንዘብ ማለት በጣም ትልቅ ነገር ነው። ስለዚህ ምን ያስባል? ነገር ቶሎ ተመርቄ ተቀጥሬ የሆነች ነገር ብሠራ በቃ ይላል። ቢዝነስ ሀሳብ ቢኖሩ አይሞክርም፣ ህይወቱን አይቀይርም። ለምን? ገንዘብ ማለት ለሱ ከፉቅ መፈጥፈጥ መክሰር ማለት እረብ ከስር ሲላ አንድ ቀይጣል። ወይኔ ወይኔ ብሎ ሀዘን ውስጥ ነው ያ ሰውዬ ቢያልፍለትስ ይሳካለታል እኮ ግን አይምሮ ተው ይለዋል። አሁን ለምሳሌ ይሄ ስልካችን ዋናው ትልቁ ጥቅሙ ምንድነው? ቀፎነቱ አይደለም አይደል? ስልክ ላይ ቴሌግራም ከሌለ፣ ዩቲዩብ ከሌለ፣ ቲክቶክ ከሌለ፣ መደወያ ከሌለ አይሰራም። ቀፎ ነው፣ አፕሊኬሽኑ ነው። አይምሮ ውስጥ አፕሊኬሽኖች አሉ፣ አሪፍ አፕሊኬሽኖች አሉ፣ መጥፎ አፕሊኬሽኖች አሉ። ስልክ ላይ ቫይረስ ቢገባም ደም አንቲ ቫይረስ ትጭናለህ። አየህ፣ ቫይረስ አለ። አሁን የሚያስተኛ ሰበበኛ ይቅርበተኛ፣ ምናምን ያን ቫይረስ የምታጠፈው በአንቲ ቫይረስ ምን ፖዘቲቭ በመንገር፣ ያ ማድረግ አለብህ መሞከር ሳይሆን እሞክረዋለሁ ካልተሳካ አቆማለሁ ማለት ነው አደርገዋለሁ አደርገዋለሁ ያ